የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በዚህ ወቅት በወረዳው እየተከናወኑ የሚገኙ የተለያዩ የልማት ተግባራትን ለጎብኚዎች ገለጻ አድርገዋል። የብልጽግና ፓርቲ ኢኒሽቲቭ አካል የሆነው ከተረጂነት ወደ ምርታማነት በሚል የተደራጁ ስልሳ ሴቶች እየሰሩ የሚገኙት የዶሮ እርባታ ማዕከል ስኬታማ ደረጃ ላይ መድረሱን ገልጸዋል። በማዕከሉ አምስት መቶ ዶሮዎች የሚገኙ ሲሆን በወረዳው የሚገኙ ሌሎች ማዕከላትን ጨምሮ በቀን አንድ ሺ አምስት መቶ እንቁላል እንደ እንደሚሰበሰብ አስታውቀዋል። ይህም ገበያ ለማረጋጋት ትልቅ አስተዋጽኦ እንዳለውም አስረድተዋል። በቱሪዝም ዘርፍ እየተከናወኑ ካሉ ተግባራት መካከል የካፋ ባህል ማዕከል የተጎበኘ ሲሆን በውስጡ የተለያዩ ገቢ ማስገኛ ፕሮጀክቶች ተቀርጸው ተግባራዊ እየተደረጉ ነው። በማዕከሉ ከሚከናወኑ ተግባራት መካከል የወተቱ ላሞች እርባታና የዶሮ እርባታ ተጠቃሽ ናቸው። እንደ አቶ ትብብሩ ገለጻ የወረዳውን የቱሪዝም አቅም ለማዳበር ከፍተኛ ሚና ያለውን የዳዲበን ፍል ውሃ ለጎብኚዎች ምቹ ለማድረግ ከሚመለከታቸው አካላት ጋር እየተሰራ ይገኛል። በጨራባ ቀበሌ የሚገ የሚገኘው የአቢካካ የማር መንደር የፓርቲው ኢኒሼቲቭ አካል ሲሆን በመንደሩ 113 ዘመናዊ ቀፎዎች ይገኛሉ። ባህላዊ ቀፎዎችን ወደ ጓሮ የማዛወር ስራ እየተሰራ ስለመሆኑም ገለጻ ተደርጓል። ጉብኝቱ ከተደረገላቸው የጨራባ ቀበሌ ነዋሪዎች መካከል ወይዘሮ ሎሚቱ ከበደ በግብርና ባለሙያዎች እገዛ በዘመናዊ የማር ምርት የቤተሰባቸው ኑሮ መሻሻሉን አስረድተዋል። በጉብኝቱ የክልሉ መንግስት ረዳት ተጠሪ አቶ ነጋ በራን ጨምሮ የክልሉ መካከለኛና ከፍተኛ ሰልጣኝ አመራሮች ተሳትፈዋል።